ሰላም ውድ ተመልካቾቼ። ጋይ ስብሐት ሌቦችን ላለመፈተን ከፍተኛ ጥንቃቄ ያደርጋሉ። የእኔ ደማቅ ሰዎች ይቀጥላል። የእኔ ደማቅ ሰዎች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 ስምንት ስብሐትና አውግቸው በጋሽ ስብሐት በኩል እንደገና ወደ አውግቸው ልንመለስ ነው በአንድ ወቅት መሳለሚያ አካባቢ ከሚገኘው የአውግቸው ተረፈ ቤት ከማይጠፉ ደራሲያን መካከል አንዱ ጋሽ ስብሐት ገብረ እግዚአብሔር ናቸው ከነ ኃይለ መለኮት መዋዕል ከነ ባሴ ሀብቴ ከነ ደምሴ ጽጌ ከነ ስዩም ተፈራ ከነስንዱ አበበ ጋር አውግቸው ቤት ይመጣሉ። ጋሽ ስብሐት ለአውግቸው ትልቅ አክብሮት አላቸው። የመጀመሪያዎቹን ልብ ወለዶቹን ማሞ ቢጩንና እያስመዘገብኩ ነውን ለኩራት ሰጥተው እንዲታተም ያደረጉትም ከደራሲ ዳኛቸው ወርቁና ከገጣሚ ደበበ ሰይፉ ጋር ያስተዋወቁትም ጋሽ ስብሐት ናቸው። ከዚህ የተነሳ ከአሮጌ ተራ መጽሐፍት ሻጭነት ወጥቶ የኩራዝ አሳታሚ ድርጅት አርታኢ ሆኖ እንዲቀጠር ምክንያት ሆነዋል። ወይ አዲስ አበባ የተሰኘችው ተወዳጅ ልቦወለዱም ለመጀመሪያ ጊዜ የካቲት መጽሔት ላይ የታተመችለት በጋሽ ስብሐት በኩል ነው። አውግቸው የስብሐትን ውለታ ደጋግሞ ያነሳል፣ እጅግም ይወዳቸዋል። ሁለቱ ደራሲያን እንዲህ የሚቀራረቡትን የሚከባበሩትንና የሚዋደዱትን ያክል በጣም የተቃረኑ መልኮችም አሏቸው። አውግቸው እጅግ በጣም ይሉኝተኛ ነው። ጋሽ ስብሐት ደግሞ ኑሮን በከፍተኛ ነፃነት ያጣጣሙ ሰው ናቸው። አውግቸው ኮሚኒስት ነው። ልክ እንደ ካርል ማርክስ የእግዚአብሔርን መኖር አይቀበልም። ጋሽ ስብሐት እንደ አውግቸው የማርክስ አድናቂ ቢሆኑም በእግዚአብሔር መኖር ያምናሉ። አብዮታዊውን ነውጠኛ ቼጉቬራን እየደገፉ መንፈሳዊውን እረኛ ኢየሱስን ያደንቃሉ። የአሜሪካ ጠላት የሆነውን ቼጉቬራን ባደነቁበት አፍ የአሜሪካ መንግሥት አፈቀላጤ በሆነው የሆሊውድ ፊልም ይደመማሉ። በእርሳቸው የወጣትነት ዘመን የፊልም ከዋክብት ስለነበሩት ስለነ ማርሊን ሞንሮ ፊልሞች አውርተው አይጠግቡም። በዚያን ዘመን ለነበሩ አክሽን ፊልሞችም ልዩ ፍቅር አላቸው። ጋሽ ስብሐት በወጣትነታቸው ዘመን ስላዩአቸው የግብግብና የድብድብ ፊልሞች በከፍተኛ ስሜት ተውጠው ሲተርኩ ወጣትነታቸው ከላይ ወደ ውስጥ ሰረገ እንጂ ጥሏቸው አልሄድም ለማለት እገደዳለሁ። በተለይ የሻቮላ ተፋላሚው የኢሮል ፍሊን አክሽን ፊልሞች ይማረካቸዋል። አውግቸው ደግሞ እንደ ኢሮል ፍሊን ያሉ ጀብደኛ የፊልም አክተሮች አይመቹትም። በቅርቡ የቅርብ ወዳጁ ደራሲ ፀሐይ የመሰለ የነገረኝን አስገራሚ ገጠመኝ ላጫውታችሁ። አንድ ቀን ደራሲ ፀሐይ የመሰለ አውግቸው ተረፈን ሊያዝናናው ፈለገ። እናም ይዞት አምባሳደር ፊልም ቤት ገባ። ፊልሙ መታየት ከጀመረ ከ15 ደቂቃ በኋላ አውግቸው ተቆጥቶ ብድግ አለ። አዳራሹንም ለቆ ወጣ። በወቅቱ በምን ምክንያት እንደተበሳጨ የታወቀ ነገር የለም። ፀሐዬ ሁናቴው እንደ ከነከነው አደረ። በማግስቱ አውግቸውን አገኘው። ምን ተሰምቶት ፊልሙን አቋርጦ እንደወጣ ጠየቀው። አውግቸው ንዴቱ አልበረደ ኖሮ ቆጣ ባለ ድምፅ እንዲህ አለው። ቫንዳም የተባለ ውርጋጥ ከህግ ውጭ ሰው ሲደበድብ ተቀምጦ ማየት ቁም ነገር ነው ወይ? ቡርዣው ወንበዴዎችን አሰማርቶ ህብረተሰቡን ሲያውክ ማየት ምኑ ነው የሚያስደስተው? ቫንዳ ማን ነው? ህብረተሰቡን በዚህ ደረጃ ያውክ ዘንድ ማን ስልጣን ሰጠው? ይሄ ወንጀል ነው፣ የሰብአዊ መብት ረገጣ ነው እያለ ጋባዡን ፀሐዬን ሲያማረረው አለ ፀሐዬ። እስከ ዛሬም ድረስ ይህን እያስታወሰ በሳቅ ጦሽ ይላል። ዘጠኝ ቀልድና ሃና ሳይስቁ የሚያስቅ ነገርን የሚለዩ ሰዎች መኖራቸውን ያሳወቀኝ አንድ ጸሐፊ ጓደኛዬ ነው። ስሙን ያልገለጥኩት ከሳቅ የራቀችውን ሚስቱን ላለማስቀየም ነው። ይሄ የኔ ወዳጅ አንድ ታሪክን በአስቂኝ መልኩ የመጻፍ ልዩ ተሰጥኦ አለው። በኩምክና አሳምሮ የጻፋትን ነገር መጀመሪያ የሚያነበው ለዚያች ከሳቅ ለራቀች ሚስቱ ነው። ሚስቱ በጥሞና ትሰማውና ይሄ አያስቅም ትለዋለች እርሷ አያስቅም ካለች እውነትም አያስቅም ሌላ ኩምክና ጽፉ ያነብላታል ይሄስ በጣም ያስቃል ትለዋለች ፈገግ እንኳ ሳትል እርሷ ያስቃል ካለች በእርግጥም ብዙዎች ይስቃሉ ለጋሽ ስብሐት ስለዚች የማትስቅ የሳቅ ኤክስፐርት ስነግራቸው ደህና አድርገው ከሳቁ በኋላ እኔም ልጨምርልህ ብለው ስለ ቀድሞ ባለቤታቸው ስለ ሃና ነገሩኝ። ለሃና ቀልድ ልታወራላት ከፈለግ አስቀድመህ ልታዘጋጃት ይገባል። አለበለዚያ ምን የመሰለ ቀልድ ስታወራላት በቁም ነገር ነው የምትሰማህ። በጭራሽ አትስቅም። አለመሳቋ ግራ ጋብቶ ሃና ቀልድ እኮ ነው የነገርኩሽ ካልካት ውይ ነው እንዴ? እኔ እኮ ቁም ነገር መስሎኝ፣ እስቲ እንደገና ንገረኝ ትልሃለች። ደግመ ስትነግራት ጦሽ ብላ ትስቃለች አሉኝ። በነገራችን ላይ እዚህ ፎቶግራፍ ላይ የምትታየው ሙሽሪት ወይዘሮ ሃና ነች። ከጎናቸው የቆመው ሙሽራም ስብሐት ገብረ እግዚአብሔር ክሬም የልጆቹ ሆኩኩ እርስዎም ቀመስ ያድርጉ። ሪል በቸኮላት አይገልጸውም ቃላት በማንጎ ቫኒላ ጣፈጡ፣ ሌላ በስትሮቤሪ ኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆች የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛ የሚስጡ የፍቅር ቋንቋ ነው። ሪል አይስ ክሬም የመጩ ዘመንጣ ይወዱታል በጣም አስር ፌስታል የቀልድ ነገር ተነሳ ብዬ እንደ ቀልድ የማላልፈው አንድ ታታሪ የሀገር ባለውለታ አለ። እሱም ዘነበ ወላ ነው። የስብሐት ገብረ እግዚአብሔርን ስብዕና እንደ ዘነበ በስፋትም በቅርበትም የጻፈ ሰው እስከ ዛሬ አላጋጠመኝም። ማስታወሻ በተባለችው የዘነበ ወላ ተወዳጅ መጽሐፍ ላይ አንዲት ቀልድ አለች። በዚያች ቀልድ ውስጥ ስብሐትን የምታገኟቸው አንድ የከተማ አውቶቡስ ውስጥ ነው። አጠገባቸው አንድ ኪስ አውላቂ ቆመዋል። ሌባው እጁን ሰደድ አድርጎ ከጋይ ስብሐት ኪስ ዘው ይላል። ጋይ ስብሐት ቀድሞውኑ ነቅተውበት ኖሮ እጁን እጅ ከፍንጅ ይዘው ምን ነው ይሉታል። ሌባው የእጁ የስብሐት ኪስ ውስጥ መገኘት ከራሱ ዕውቅና ውጭ እንደሆነ ሁሉ ፣ ውይ የእኔ ኪስ መስሎኝ እኮ ነው ይላቸዋል። ጋሽ ስብሐትም አጥጋቢ መልስ እንዳገኙ ሁሉ የሌባውን እጅ በሰላም አሰናብተው ጉዞአቸውን ቀጠሉ። የሚወርዱበት ፌርማታ ጋር ሲደርሱ ድንገት ወደ ሌባው ዘወር አሉና በጥፊ ያጮሉት። ሌባውም ምን ነው አላቸው። የጋሽ ስብሐት መልስ እንዲህ የሚል ነው፣ ውይ ፊቴ መስሎኝ እኮ ነው። ይቺ ቀልድ ስብሐትን በከፊል ትገልጣለች። ማጅራት መቺ ስንት ጊዜ እንደ ጎበኛቸው ባላውቅም፣ እኔ በማውቃቸው ጊዜ ግን ጨለማ ተብሎ በሚጠራው የማጅራት መቼዎች የሥራ ሰዓት እየተጓዙ ራሳቸውን ከማጅራት መቼዎች ራዳር ሰውረው የመጓዝን ጥበብ ተክነውበታል። አንዱን ብልጠታቸውን ላጫውታችሁ። በ1990ዎቹ ዋዜማ ይመስለኛል ጋሽ ስብሐት በአንዲት መደበኛ የፌስታል አይነት መታወቅ ጀመሩ። የጋሽ ስብሐት መለያ ከመሆኗ የተነሳ የሆነ እግረኛም ጠልጥሏት ካየን በዛው ጋሽ ስብሐትን ማስታወሳችን አይቀርም። በወቅቱ እንደ ጋሽ ስብሐት ፌስታል ይዘው የሚንቀሳቀሱ ወጣት ደራሲያንም መታየት ጀምረው ነበር። ፌስታሏ ብዙ ቀለሞችን ባሰባጠረ መስመር ተሸፍናለች። እንደ ባልና ሚስት ቁልፍ ጠቅ ጠቅ እያለ የሚዘጋ ጥቁር ፕላስቲካማ እጀታም አላት። ስታረጅ ተመሳሳዩን ገዝተው ይቀይራሉ። በየትኛውም ሱቅ በቀላሉ ትገኛለች፣ ዋጋዋም ርካሽ ነው። ጋሽ ስብሐትን አብዝቶ የሚያከብር አንድ የባንክ ሠራተኛ ፌስታሊቱ አልተመቸችውም። ይህ ርካሽ ፌስታል እርሶን አይመጥንም፣ አለና በጣም የሚያምር ሳምሶናይት ቦርሳ አበረከተላቸው። ጋሽ ስብሐት እጅግ ተደሰቱ። እኔም ከእንግዲህ በኋላ ያችን ፌስታል እንደማያንጠለጥሏት እርግጠኛ ነበርኩ። እናም ያን ሰሞን ከሳምሶናይት ቦርሳ ጋር ምን እንደሚመስሉ በዓይነ ሕሊናዬ እያየው ሰነበትኩ። የተገናኘንለት ግን ያችን መከረኛ ፌስታል አንጠልጥለዋል። ሳምሶናይቱስ? አልኳቸው። ለሰው ሰጠሁት። ለምን? የማጅራት መቺ ትኩረት ትስባለች። እሷን ይዞ እንደ ልብ ማምሸት አይቻልም። ለቦርሳው ብሎ በቀላሉ የማልተካቸውን ወረቀቶቼንና መጽሐፍቶቼን ይዞብኝ ይሄዳል። ይቺ ግን ከሰው ዓይን አትገባም አሉኝ። አስራ አንድ ውድነህና ተንኮሉ። ከብዙ ወራት በኋላ ጋሽ ስብሐት የአዲስ ዘመን ጋዜጣ አምደኛ ሆኑ። ከጽሑፋቸው ጋር ምስላቸው በካርቱን ስዕል ይወጣል። በዚያ ካርቱን ላይ ጋሽ ስብሐት ያችን መስመርማ ፌስታል አንጠልጥለው ይታያሉ። የዚች ፌስታል ነገር ከተነሳ በአንድ ወቅት የራዲዮ ፋና ምክትል ሥራ አስኪያጅ የነበረውን በቀለ ሙለታን ማስታወስ አለብኝ። በቀለ ቀደም ሲል ፍካት የሚባለው የወጣት ከያንያን ማኅበር መስራችም ነው። ለጋሽ የተለየ ፍቅርና አክብሮት አለው። እንደኛ ብዙም ባይቀርባቸውም ራቅ ብለው በስስት ከሚመለከቷቸው ቁጥብና ጨዋ አድናቂዎቻቸው አንዱ ነበር። የሆነው በሆነ ጊዜ የማቶት ጋዜጣ የአምድ አዘጋጅ ነው። ያኔ የሚጠራው በብዕር ስሙ ነው፣ አንቀጸ ደስታ ተብሎ። የአንቀጸ ደስታ የሥራ ባልደረባ ፀሐፌ ተውኔት ውድነ ክፍሌ ነው። ውድነ እነ ከበደ ሚካኤል ቤት፣ እነ አዲስ አለማየሁ ቤት፣ እነ ደበበ ሰይፉ ቤት ቆይቼ ስመጣ የጀግና አቀባበል ያደርግልኛል። ዛሬስ ምን ነገሩ፣ ምን አወሩ ይለኛል። ከታላላቆቼ የሰበሰብኩትን እውቀት አካፍለዋለሁ። እኔም መናገሬን እርሱ መስማቱን ሰልችቶ አያውቅም። የበዓሉ ግርማን የመጨረሻ ሰዓት የሚያሳየውን ቤርሙዳን ጨምሮ ከ30 በላይ ተወዳጅ ቲያትሮችን ለመድረክ አብቅቷል። ከጻፋቸው ቲያትሮች አንዱ ባቢሎን በሳሎን ረጅም ጊዜ በመድረክ ላይ በመቆየት ተወዳዳሪ የለውም። ውድነ በተደጋጋሚ የሚታዩ ቲያትሮች ብቻ ሳይሆን በተደጋጋሚ የሚወሩ ተንኮሎችም ባለቤት ነው። ብዙ ጊዜ ፕራንክ የተባለውን የተንኮል ዘውግ ይጠቀማል። ሰዎችን ያላሰቡት ወጥመድ ውስጥ ጨምሮ ሲደናበሩ ጥግ ቆሞ እንደ ገጸ ባህሪ ያጠናቸዋል። አንድ ቀን እኔና ውድነ ምሳችንን በጊዜ በልተን ወደ ቢሮ በመመለስ ላይ ነበርን። ልክ የግቢውን የብረት በር እንዳለፍን ውድነ ቆም አለ። እንዲህ ባለ ድንገተኛ ሁናቴ ከቆመ ተንኮል አስቧል ማለት ነው። ዐይኖቹን ተከትዬ አሻቀብኩ። በጊዜው ራዲዮ ፋናን የሚጠብቁ ታጋዮች ማለት ዋርድዮች ከሚጠለሉበት የሲሚንቶ ጎጆ አጠገብ አንዲት አጭር ዛፍ አለች። ውድነ ቆም ያለው በዛፏ ቅርንጫፎች መሃል የተሸጎጠች ነገር ተመልክቶ ነው። ነገርየዋ የዋርድዮቹ ምሳቃናት የተጠቀለለችው ጋሽ ስብሐት በታወቁባት መስመርማ ፌስታል ነው። ዛሬ አንቀጸን ሠራሁለት አለ ውድነ። እንዳለውም ቀጥ ብሎ አንቀጸ ቢሮ ሄደና ጋሽ ስብሐት ልከውኝ ነው የመጣሁት አለው። ምን አሉ ብሎ ብድግ አለ አንቀጸ እንዳሉህ ምሳቃይን እናንተ ግቢ ረሳው። ዋርድዮቹ ክፍል አጠገብ ካለች ዛፍ ላይ በፌስታል ጠቅልዬ ሸጎጥ አድርጊያታለሁ፣ ይዘህልኝና አሸናፊ መጻሕፍት ቤት እጠብቀሃለሁ። አንቀጸ የመልእክቱን ግማሽ የሰማው እየሮጠ ነው። ዋርድዮቹ አጠገብ ካለችው ዛፍ ላይ ፌስታሏን አውርዶ በጥድፊያ ከግቢው ለመውጣት ሲሞክር ያልጠበቀው ዱብዳ ገጠመው። ዋርድዮቹ ናቸው ክላሻቸውን እንዳነገቱ በቁጣ ሲንጫጩበት ልቡ በአፉ ልትወጣ ምንም አልቀረውም።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 ከእርሳቸው በኋላም ታሪኮች ይቀጥላሉ። የነ ከበደ ሚካኤል፣ የነ አዲስ አለማየሁ፣ የነ ደበበ ሰይፉ፣ የተወዳጁ ጋዜጠኛ የደረጀ ኃይሌ፣ የነ ኃይሌ ገብረስላሴ፣ የነ አለም ነዋሴ፣ የነ ጎሳዬ ተስፋዬ፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።